ሰላም ጤና ይስጥልኝ፣ የተከበራችሁ የሶሎዳ ሚዲያ ቤተሰቦቻችን፣ እንዴት ቆያችሁ? ለዕለተ ሰኞ ያዘጋጀናቸው አዳዲስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። ሀገር አቀፍ የባዛርና ኤግዚቢሽን መድረክ በመቀሌ ከተማ ተከፈተ። ለትግራይ መልሶ ግንባታ የቴክኖሎጂ ግብዓቶችና የግብርና ምርቶች በሚል ርዕስ ባዛርና ኤግዚቢሽን ትናንትና ግንቦት 24 2017 ዓ.ም በመቀሌ ከተማ በይፋ ተጀምረዋል። በመክፈቻው የክልሉ ጊዜ አስተዳደር አመራሮችም ተገኝተዋል። የመቀሌ ከተማ ከንቲባ ተከሰሱ። የመቀሌ ከተማ ከንቲባ አቶ ረዳኢ በርሀ በከተማው ካሉት ክፍለ ከተማዎች አንድ የሆነችው አዲ ሀቂ ክፍለ ከተማ ምክር ቤት መከሰሳቸው ተገልጸዋል። ምክር ቤቱ ለአዲ ሀቂ ክፍለ ከተማ ፖሊስ ጽሕፈት ቤት ባስገባው ክስ ላይ በክፍለ ከተማው ላይ ስልጣናቸውን አላግባብ የተጠቀሙ ሶስት አካላት ላይ ህጋዊ እርምጃ እንዲወስድ የሚጠይቅ መሆኑን ተገልጿል። አንደኛ ተከሳሽ አቶ ገብረ ማርያም መስፍን የመቀሌ ከተማ ምክር ቤት የመሠረተ ልማት ጉዳዮች ቋሚ ኮሚቴ፣ ሁለተኛ ተከሳሽ መምህር ገብረ ጨርቆስ ገብረ ጻዲቅ ሀጎስ በጥሮታ የተገለሉ የአዲ ሀቂ ክፍለ ከተማ ምክር ቤት አባል፣ ሶስተኛ ተከሳሽ ዶክተር ረዳኢ በርሀ ረዳም የመቀሌ ከተማ ከንቲባ ናቸው። አንደኛ ተከሳሹ አቶ ገብረ ማርያም መስፍን የአዲ ሀቂ ክፍለ ከተማ ምክር ቤት አባል ባልሆንበትና በማይመለከታቸው ጉዳይ አፈ ጉባኤውና ምክትል አፈ ጉባኤው ሳያውቁ ህገወጥ ስብሰባ ጠርተው የክፍለ ከተማውን ምክትል ዋና አስተዳዳሪ እንዲሁም የክፍለ ከተማው አፈጉባኤና ምክትል አፈጉባኤ እንዲባረሩ ወስነው ያላግባብ ምክር ቤቱን አፈ ጉባኤ እንዲመረጥ ተባባሪ በመሆን ሁለተኛ ተከሳሽ መምህር ገብረ ጨርቆስ ገብረ ጻዲቅ የአዲ ሀቂ ክፍለ ከተማ ምክር ቤት አባል የነበሩ ሲሆን ከዚህ ቀደም በጥሮታ ወጥተዋል። ቢሆንም ቤት ለቤት እየዞሩ ህዝብ ላይ ጫና በመፍጠር ከህጋዊ መሰብሰቢያ አዳራሽ ውጪ በሜዳ ላይ ውስን የሆኑ የምክር ቤት አባላትን በመፍጠርና በመሰብሰብ የክፍለ ከተማውን አፈ ጉባኤና ምክትል አፈጉባኤ እንዲሁም ምክትል ዋና አስተዳዳሪ አላግባብ በማንሳት የክፍለ ከተማውን አፈጉባኤ ሆነው ራሳቸውን በመምረጥ አፈጉባኤና ምክትል አፈጉባኤውን በእጃቸው የሚገኘው የመንግስት ንብረት እንዲያስረክቡ ህገወጥ ደብዳቤ ግንቦት 22 2017 ዓ.ም በመጻፋቸውና ከአንደኛ ተከሳሽ ጋር ተባባሪ በመሆናቸው ሶስተኛ ተከሳሽ የመቀሌ ከተማ ከንቲባ ዶክተር ረዳኢ በርሀ ህገወጥ ስብሰባ መካሄዱ እያወቁ በህገወጡ አፈ ጉባኤ ደብዳቤ ስለተላከልኝ የክፍለ ከተማው ምክትል አስተዳዳሪ ስልጣናቸው እንዲያስረክቡ በማለት ጉንበት 22 2017 ዓ.ም ህጋዊነት የሌለው ደብዳቤ በመጻፋቸው ስልጣናቸውን ያላግባብ በመጠቀም ወንጀል እንዲጠየቁ የክፍለ ከተማው ምክር ቤት ለፖሊስ ክስ አስገብቷል። መጪውን ሀገራዊ ምርጫ ፈቃጅና አስቻይ ሁኔታዎች ባሉባቸው አካባቢዎች ለማድረግ ዝግጅት እያደረገ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ ገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ መጪው ሀገራዊ ምርጫ ፈቃጅና አስቻይ ሁኔታዎችን ባሉባቸው የምርጫ ክልሎች እንደሚደረግ ገልጿል በሀገሪቱ ያለው የጸጥታ ሁኔታ በጣም ተለዋዋጭ በመሆኑ ምርጫው በሚቃረብበት ወቅት ሁኔታ በዝርዝር እና በጥልቀት የሚታይ መሆኑንም አስታውቋል ቦርዱ ይህንን ያስታወቀው የሰባተኛው ሀገራዊ ምርጫ ቅድመ ዝግጅት እና ተያያዥ ጉዳዮችን በተመለከተ ዛሬ የሰኞ ጉንበት 25 2017 ዓም። በአዲስ አበባ ስካይላይት ሆቴል ለጋዜጠኞች በሰጠው መግለጫ ነው። የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ምርጫን ለማድረግ በየ አካባቢዎቹ አስቻይ ሁኔታ መኖር የግድ አስፈላጊ እንደሆነ በዚሁ መግለጫ ላይ አመላክተዋል። በስድስተኛው ሀገራዊ ምርጫ ምርጫ ቦርዱ በሁሉም አካባቢ ምርጫ አካሂዳለሁ ብሎ ነው ያቀደው። አሁንም በሁሉም አካባቢ ምርጫ እናደርጋለን ብለን ነው የምናቅደው ሲሉ ሜላት ወርቅ ለጋዜጠኞች ተናግረዋል። በሰኔ 2013 ዓ.ም ተመረጥ በተካሄደው ስድስተኛው ጠቅላላ ምርጫ የህዝብ ተወካዮች ምክር ቤት ካሉት 547 መቀመጫዎች ውስጥ 102 በሚሆኑት ላይ ምርጫ አልተካሄደም። ከነዚህ መቀመጫዎች ውስጥ 38ቱ ሊይዙ የሚገባው የትግራይ ክልል ተመራጮች የነበሩ ቢሆንም በወቅቱ በክልሉ ጦርነት እየተካሄደ ስለነበር ምርጫው ሳይካሄድ ቀርቷል። በዚህም ምክንያት የትግራይ ክልል ባለፉት አራት ዓመታት በፓርላማ ውስጥ ተወካዮች የሉትም የአማራና የኦሮሚያ ክልል የተወሰኑ አካባቢዎች እንደዚሁ በጦርነትና በግጭት ውስጥ በመቆየታቸው የፓርላማ ተወካዮቻቸውን ለመምረጥ በአካባቢያቸው ምርጫ ማድረግ አልተቻለም በቤንሻንጉል ጉሙዝ ክልል ዘጠኝ የተወካዮች ምክር ቤት ወንበሮችን ጨምሮ አዲስ መንግስት ለመመስረት የሚያስችሉ የቀሪ የክልል ምክር ቤት መቀመጫዎች ምርጫ የተካሄደው ሁለት ዓመት ዘግይቶ ነበር። ምርጫ ቦርድ ሰባተኛውን ሀገራዊ ምርጫ ሲያካሂድ የአካባቢውን ሁኔታ ባገናዘበ መልኩ ተመሳሳይ አካሄድ ሊከተል እንደሚችል የቦርዱ ሰብሳቢ በዛሬው መግለጫቸው ላይ ጥቆማ ሰጥተዋል። ቦርዱ ምርጫ ለማካሄድ መሬት ላይ ያለውን ነገር የሚመለከተው በምርጫ ክልሎች ደረጃ መሆኑን ወይዘሮ ሜላትወርቅ አስረድተዋል። የሕዝብ ተወካዮች ምክር ቤት የሚመሰረተው ምርጫ ክልሎችን መሰረት ባደረገ ነው። ስለዚህ ከዚህ ጋር የሚያያዝ ስለሆነ በጥቅሉ ሳይሆን ፈቃጅና አስቻይ ሁኔታ በፈጠሩበት ሁኔታዎች የምርጫ ክልሎች ሁሉ ላይ ምርጫውን እናደርጋለን። ለዚህም ነው ዝግጅታችን ማንንም ልዩነት ሳያደርግ በሁሉም ቦታ ለማድረግ እንችላለን እንደሚልነ የተነሳ ነው ሲሉ የቦርዱ ሰብሳቢዋ ተናግረዋል። ምርጫ ቦርድ እያከናወናቸው ካላቸው የቅድመ ዝግጅቶች ስራዎች መካከል ከ5 ሺህ በላይ የሚሆኑ የምርጫ ጣቢያዎች አደረጃጀት እንደገና መመልከት አንዱ መሆኑን ወይዘሮ ሜላት ወርቅ ገልጸዋል። ቦርዱ ከታዛቢዎች በቀረበለት ሪፖርት የተወሰኑ የምርጫ ጣቢያዎች ምቹ እንዳልነበሩ መረዳቱን ጠቅሰዋል። ታዛቢዎች አሊያም ሌሎች ወደ ቦታው መሄድ የሚፈልጉ ሰዎች ጣቢያዎችን ለማግኘት ይቸገሩ እንደነበርም አስታውሰዋል። የምርጫ ጣቢያዎች ምቹና ተደራሽ መሆናቸውን በተመለከተ ቦርዱ በዚህ ዓመት ግምገማዎችን እያደረገ እንደሚገኝ ሰብሳቢዋ በዛሬው መግለጫቸውን አመላክተዋል። የምርጫ ጣቢያዎቹ የሚገኙባቸው ኮኦርዲኔቶች በመለየት መረጃውን ለታዛቢዎች እና ለባለድርሻ አካላት በማጋራት የጣቢያዎቹን የመገኛ ቦታና ርቀት ለማግኘት በሚያስችል መንገድ ዝግጅት እየደረገ መሆኑንም አስረድተዋል። እስካሁን ባለው ሂደትም በ12 ሺ ያህል የምርጫ ጣቢያዎች ላይ ስራው መከናወኑ አክለዋል። ከዚህም በተጓዳኝ ለሎጂስቲክስ ስራ የሚያግዝ የመንገድ ትራኪንግ ስራ በመካሄድ ላይ መሆኑን ሜላት ወርቅ ጠቁመዋል። የምርጫ ኦፕሬሽናል ማንዋል ማዘጋጀት፣ የምርጫ አስፈጻሚዎች በኦንላይን የሚመዘግቡበት ሲስተም ማሻሻል፣ እንዲሁም የፖለቲካ ፓርቲዎች በተመሳሳይ አሰራር የምርጫ ዕጩዎቻቸውን የሚያስመዘግቡበት ሲስተም ማልማት ቦርዱ በቅድመ ዝግጅት ስራዎች ያከናወናቸው ሌሎች ተግባራት መሆናቸውንም የቦርዱ ሰብሳቢዋ አክለው ተናግረዋል። የአፍሪካ ህብረት ከቢልና ሜሊንዳ ጌትስ ፋውንዴሽን ጋር ያለውን ትብብር ለማጠናከር ተስማማ። የአፍሪካ ህብረት ኮሚሽነር ሊቀመንበር ማህሙድ አሊ ዮሱፍ የቢልና ሜሊንዳ ጌትስ ፋውንዴሽን መስራችና ሊቀመንበር ቢል ጌትስን ዛሬ በጽህፈት ቤታቸውን ተቀብለው አነጋግረዋል። የቢል ጌትስ የአፍሪካ ህብረት ጉብኝት ቢልና ሜሊንዳ ጌትስ ፋውንዴሽን ከአፍሪካ ህብረት ጋር በትብብር እየሰራቸው ያለውን ስራ ለማጠናከር ያለመነው ተብሏል። በውይይታቸውም የአፍሪካን የጤና ስርዓት ለማሳደግ ክትባት የማምረት አቅምን በሀገሪቱ የተለያዩ አካባቢዎች ማስፋት በሚቻልባቸው ሁኔታዎች ላይ መክረዋል። በአገሪቱ የምግብ ዋስትናን ማረጋገጥም ሌላኛው በውይይቱ የተነሳ ነጥብ ነው። የኮሚሽኑ ሊቀመንበር በዓለም አቀፍ ደረጃ የሰብዓዊ ድጋፍ መቀነሱን፣ እንዲሁም የአየር ንብረት ለውጥ ጉዳትን ለመቀነስ ቃል ተገብተው ስላልተተገበሩ የፋይናንስ ድጋፎች አሳሳቢነት በተመለከተ ማብራሪያ መስጠታቸውን የኮሚሽኑ መረጃ ያመላክታል። ቢል ጌትስ በበኩላቸው አፍሪካ በካይ ጋዝን ወደ አካባቢ አየር በመልቀቅ ረገድ እጅግ አነስተኛ ተሳትፎ ቢኖራትም በዓለም በአየር ንብረት ለውጥ የሚያስከትለው ጉዳት ለመቀነስ በሚደረጉ ውይይቶች በሚገባው መጠን እየተሳተፈች አለመሆኑን ተገቢነት የለውም ብለዋል። ሁለቱም ወገኖች በዓለም ፍትሐዊ ንግድን፣ የዕዳ ቅነሳን እውን ማድረግ በአፍሪካውያን የተመራ የፈጠራ ስራዎችን ኢንቨስትመንት ማሳደግን በአመራርና ተያያዥ ጉዳዮች በጋራ ለመስራት እንዲሁም አለም አቀፍ ትብብርን ማጠናከር እንደሚገባ ከስምምነት ላይ ደርሰዋል። በመጨረሻም አውስትራሊያ የመከላከያ ወጪዋን ከጠቅላላ የሀገር ውስጥ ምርቷ ወደ 3.5 በመቶ እንድታሳድግ አሜሪካ አሳሰበች። የዩናይትድ ስቴትስ የመከላከያ ሚኒስተር ፒተር ሄግስ አውስትራሊያ ወታደራዊ ወጪዋን ከጠቅላላ የሀገር ውስጥ ምርት ጂዲፒ ወደ ሶስት ነጥብ አምስት በመቶ እንድታሳድግ ጠይቀዋል። ዛሬ የሰኞ እለት ለአሜሪካ ማሳሰቢያ ምላሽ የሰጡት ጠቅላይ ሚኒስተር አንቶኒ አልባኔዝ ሀገራችን ወጪውን ከማወጇ በፊት መንግስት በአውስትራሊያ የመከላከያ አቅም ፍላጎቶች ላይ እንደሚወስን ተናግረዋል። በመከላከያ ውስጥ ማድረግ ያለብን ነገር የምንፈልገውንና ያለን መወሰን፣ እንዲሁም ከዚያ በኋላ ማቅረብ ነው ሲሉ አልባኔዝ ለጋዜጠኞች ተናግረዋል። መንግስት እያደረገ ያለው ይህንኑ ነው ሲሉም አክለዋል። አልባኔዝ አክለውም መንግስታቸው የመከላከያ ውጪውን በ10 ቢሊዮን የአውስትራሊያ ዶላር እያሳደገ መሆኑን ተናግረዋል። እንደ አውሮፓውያን አቆጣጠር በ2033 ከጠቅላላ የሀገር ውስጥ ምርት ውስጥ 2.3 በመቶ ውጪን ለማሳደግ መንግስታቸው ግብ መያዙን መጥቀስ ወደ ላይ መጨመሩን እንቀጥላለን ብለዋል። ይሁን እንጂ መንግስት በጀቱ ላይ ሌሎች ጥያቄዎችን እየገጠመው ነው ሲሉም ተናግረዋል። አልባኔዝ ከፍተኛ ድርቅ እያጋጠመው ባለው በደቡብ አውስትራሊያ ግዛት ለሚገኝ እርሻ ያለውን ጥያቄ አንስተዋል። ይህ በእንዲህ እንዳለ የአውስትራሊያ ገንዘብ ያዥ ሀገሪቱ በቅርቡ ጊዜ በኒው ሳውዝ ዌልስ እና በሳይክሎን ኦልፍሬድ በተከሰተው የጎርፍ አደጋ ምክንያት ሀገሪቱ በቢሊዮኖች የሚቆጠር ገንዘብ እንደሚያስፈልጋት ገልጸዋል የተከበራቸው የሶሌዳ ሚዲያ አድማጭ ተመልካቾቻችን ለለተ ሰኞ ምርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከእኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሌዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስእና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለውዲቷ ኢትዮጵያ።